ሁለት እርግቦች አውሮፕላን ሁለት ጊዜ በረራውን አቋርጦ እንዲመለስ ያደረጉ በአሜሪካ ከሚኒያፖሊስ ወደ ማዲሰን ለማቅናት በረራውን የጀመረው ዴልታ 2348 በውስጡ ገብተው በነበሩ እርግቦች ሳቢያ ሁለት ጊዜ ወደ መነሻው መመለሱ ተገልጿል። አውሮፕላኑ ጉዞውን በጀመረ በጥቂት ደቂቃዎች ውስጥ አንድ እርግብ በተሳፋሪዎች በኩል ባለው ክፍል ከፍተኛ የሆነ ትርምስ ስትፈጥር፣ በማኅበራዊ ሚዲያ የተጋሩ ተንቀሳቃሽ ምስሎች አሳይተዋል። በዚህም በረራውን አቋርጦ ወደ በመመለስ እርግቧ እንድትወጣ ተደርጎ መንገድ ተጀመረ። ሆኖም ግን ውስጥ በቀረችው ሌላ እርግብ ምክንያት አውሮፕላኑ ለሁለተኛ ጊዜ ወደ መነሻው መመለሱን የኤቢሲ ዘገባ አመላክቷል። የተጋሩ ተንቀሳቃሽ ምስሎች ተሳፋሪዎች እና የበረራ አስተናጋጆች እርግቦቹን ለመያዝ ጥረት ሲያደርጉ ያለውን አዝናኝ ክስተት አሳይተዋል። ነገሩ አስደናቂ ሆኖ በመላው ዓለም እየተዘገበ ይገኛል። እንዲህን ዓይነት መረጃዎች በፍጥነት እንዲደርሶት ላይክ ፎሎ እና ሼር አድርጉ ዞጊ ሚዲያ።